ወደደም ጠላም አሁን የኢትዮጵያ መንግስት ተገዶ ወደ ውጊያ ይገባል። ነገር ግን በህወሀት ብቻ አይደለም የተገደደው በኢትዮጵያ ህዝብም ራሱ የኢትዮጵያ መንግስት ተገዶ ወደ ጦርነት ይገባል። ሁለተኛ ጊዜ የተሰጠውንም እድል ያለመደምሰስ ያለመጥፋት እድል ተጠቅሞበት ለሶስተኛ ጊዜ ጦርነት የተጋበዘበትን ጊዜ እናስታውሳለን። እስከ ደብረ ሲና ድረስ የመጡበትንም ጊዜ የምናስታውሰው ነው። እናንተን በወንጀል የመፈለግ ወይም የመጠየቅ ፍላጎት የለንም እያለ ጋራንቲ እየሰጣቸው አሁንም ወደ ጦርነት የሚገቡ ከሆነ ኖ በወንጀል እንጠየቃለን የሚል ፍራቻ ብቻ አደለም ማለት ነው። እንዲሁም ለኢትዮጵያም ሆነ ለትግራይ ህዝብ የማይጠቅም አሸባሪ ቡድን እንደሆነ ራሱ የትግራይ ህዝብ ከራሱ ጋር መክሮ እውነታው እስኪገለጥለት ድረስ የጽሞና ጊዜ እንስጠው ብሎ መውጣቱ ይታወሳል። ይሄ ሁለተኛ ጊዜ የተሰጠው የይቅርታና የምህረት መንገድ ነበረ። ይህ ተላላኪ ቡድን ከሱ ጋር ብቻ የሚደረግ ጦርነት ሳይሆን ላኪውንም ተላላኪውንም አብሮ የሚያጠፋ የጦርነት እርምጃ ነው የሚሆነው ማለት ነው። ያለ መሳሪያ ለመታጠቅ፣ ሴራና ተንኮል በመላው ኢትዮጵያ ለመዘርጋት፣ ታጣቂዎችን ለመደገፍ፣ ከሻዕቢያ ጋር ህብረት ለመፍጠር እንዲሁም ከተለያዩ ወንጀለኛ ቡድኖች ጋር በጋራ በመሆን ኢትዮጵያን የማተራመስ እቅዳቸውንና አላማቸውን እያስፈጸሙ እስከ ዛሬ ድረስ መቆየታቸው ይታወሳል። ቢያንስ ለነዚህ ለተረፉት ሰዎች አሁን ተሰምቷቸው ወደ ይቅርታ ከመጡና ወደ ሰላም መንገድ ከመጡ የሰላም መንገድ ይሰጣቸው ተብሎ ወደ ፕሪቶሪያ እንዲሄዱ ሶስተኛ ዙር እድል የተሰጠበትን ጊዜ እናስታውሳለን። እነዚህ ሰዎች ይጥፉ ወይስ እኛ እንጥፋ የሚለው ጥያቄ ነው። ያፍርሱን ወይስ እናፍርሳቸው ለሚለው ጥያቄ መልስ የምንሰጥበት ጊዜ ላይ ደርሰናል።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 መሆን መልቲ ሚዲያን ላይክ ሰብስክራይብ እና ሼር እያደረጋችሁ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በትላንትናው ዕለት አሸባሪውና ሀይ ባይ ያጣው የህወሀት ቡድን በደብረ ጽዮን የሚመራው እና በባህላዊ ጀነራሎች የሚመራው የህወሀት ቡድን በአፋር ክልል በኩል ወረራ ፈጽሞ ወደ ስድስት የሚጠጉ የአፋር ክልል መንደሮችን በወረራ መያዙንና ከዛም አልፎ የተለያዩ ከባድ መሳሪያዎችን በመተኮስ በንጹሃን ዜጎች ላይ ጉዳት ማድረሱን የአፋር ክልል ቢሮም መግለጫ አውጥቶ ነበር የኮሚኒኬሽን በኮሚኒኬሽን ቢሮዋቸው በኩል ማለት ነው። እንዲሁም አቶ ጌታቸው ረዳ በፌስቡክ ፔጃቸው በኩል እንዲያውም ከአፋር ክልል መረጃ በፊት አስቀድመው ይሄው አሸባሪ ጁንታ በአፋር በኩል ወረራ መፈጸሙን ያሳወቁበት መግለጫ አውጥተዋል። እንግዲህ ሲለምን ነበር፣ ሲፎክር ነበር። እስከዛሬ ድረስ ህወሓት ባለበት ሁሉ ጦርነት እንደማይቀርና የዜጎች ሽብር የዜጎች ሰላም እየተነሳ እንደሚቆይ እንዲሁም ደግሞ ኢትዮጵያም ሆነች ትግራይ እንዲሁም አጎራባቹ አፋርና አማራ ክልል ሰላም እንደማያገኙ እየተናገር ነበር። በተለያዩ ጊዜዎችም የህወሓት ጄኔራሎችም የህወሓት አመራሮችም በተደጋጋሚ ጦርነት ሲሰብኩ ህዝቡን ለጦርነት ሲቀሰቅሱ እንደነበር ይታወሳል። በዚሁ ሂደት እንግዲህ በትላንትና እለት ወደ አፋር ክልል ዘልቆ ገብቷል፣ አሸባሪው የህወሀት ቡድን ማለት ነው። ከዚሁ ጋር ተያይዞ እንግዲህ ለዛ አጸፋዊ ምላሽ ለመስጠት የአፋር ክልል በአስቸኳይ ወደ መጣበት የማይመለስ ከሆነ ይህን አሸባሪ ቡድን ለመደምሰስና ለመምታት እኛም የህዝብን ደህንነትና ሰላም ማስከበር ስላለብን አስፈላጊውን እርምጃ እንወስዳለን ብሎ ነበር መግለጫ ያወጣው። ከዛው ጋር ተያይዞ ይመስላል የምድር ድሮኖቹ የአሊሚራ ሀንፍሬ ልጆች አፋሮች በአንድ ላይ ሆነው የቀይ ባህር አፋርም ሲደራጁ፣ ሲሰለጥኑ፣ ሲዘጋጁ እንደነበር ይታወቃል። እንዲሁም በኢትዮጵያ በኩል ያሉት አፋሮችም የአንድ አባት ልጆች እንደመሆናቸው መጠን አፋሮች በአንድ ላይ በመሆን ይህንን አሸባሪ ቡድን ለመዋጋት ወደ ግንባር እየገቡ ወይም እየተመሙ ያለበት ሁኔታ ነው ያለው በዚህ ሰዓት ማለት ነው። እንግዲህ እንደተመለከታችሁት ህወሀት በዛ በኩል ገብቶ የአፋር መንደሮችን ይወርሯል። የአፋር ልጆች ደግሞ በዚህ ደረጃ ታጥቀው ተዘጋጅተው ወደ ተወረረው አካባቢ እየሄዱ ነው ያሉት። መከላከያ ሰራዊትም በአቅራቢያው እንዳለ ይታወቃል። ነገር ግን ከመንግስት ኃላፊዎችም ከመከላከያ ቢሮም በኩል የወጣ አዲስ መረጃ እስካሁን ድረስ ይሄን መረጃ እስከሰራረበት ድረስ ምንም የተገኘ መረጃ የለም። ነገር ግን በዚህ ሁኔታ ምን ሊከሰት ይችላል የሚለውን ነገር ወደ ውስጥ ጠለቅ ብለን መመልከት ያለብን ይመስለኛልና አሁን ይሄን የሽብር እንቅስቃሴ የጀመረው አሸባሪው የህወሀት ቡድን እስከ ዛሬ የተሰጠውን የይቅርታና የምህረት መንገዶች ወይም ደግሞ የተሰጠውን እድል አባከነ ወይስ ተጠቀመበት ነው የሚባለው? የተለያዩ ሚዲያዎች ላይ ህወሀት የተሰጠውን እድል አባክኖ ወደ ጦርነት ገባ፣ አራተኛውን ዙር ጦርነት ጀመረ የሚል መረጃ አንዳንድ ሰዎች ሲጽፉ እየተመለከትኩ ነበር። በእኔ አመለካከት ግን ህወሀት እስከዛሬ ድረስ የተሰጠውን እድል እያባከነ ሳይሆን በሚገባ እየተጠቀመበት እንዳለ ነው የሚገባኝ። ስለዚህ በየጊዜው የሚሰጣቸውን እድል እየተጠቀሙበት እነሱ የሚፈልጉትን ነገር እያሳኩ እስካሁን ድረስ የሄዱበት ሁኔታ ነው ያለው። ስለዚህ እስከዛሬ ድረስ ምን ያህል እድሎች ተሰጥተውታል ህወሃት የሚለውን ነገር ለመመልከት ያክል መጀመሪያ የለውጡ መንግስት እንደመጣ ዶክተር አብይ ወደ ስልጣን እንደመጣ 2010 ዓመተ ምህረት ማለት ነው እነዚያ አሸባሪዎቹ የህወሃት ጁንታዎች ተሰብስበው ወደ መቀሌ ከሄዱ በኋላ 27 ዓመት በኢትዮጵያ ሰማይ ስር በኢትዮጵያውያን ላይ እንዲሁም በኢትዮጵያ ሀብትና ንብረት ላይ እንዲሁም በመላው ኢትዮጵያውያን ህይወትና ንብረት ላይ ያደረሱትን አደጋ ወንጀል፣ ግፍና በደል ይቅር ብለን እንለፍ ብለን መንግስትም ህዝብም ይቅርታ አርጎላቸው እንደነበር ይታወሳል። ነገር ግን ያንን የይቅርታ መንገድ ገፍተው የተዘረጋላቸውን የሰላም እጅ ረግጠው እና ቆርጠው የኢትዮጵያንም ህዝብ የሆደ ሰፊነትና የይቅርታ እድል ተጠቅመውበት ወደ የመጀመሪያው ዙር ጦርነት መግባታቸውና ሰሜን እዝን በተኛበት ማረዳቸው ይታወሳል። በሁለተኛ ደረጃ እንግዲህ ሰሜን እዝን ካጠቁ በኋላ መከላከያ ሰራዊት የአጸፋ እርምጃ ወስዶ በአንድ ሳምንት ጊዜ ውስጥ መቀሌ ከተማን ከተቆጣጠረ በኋላ እና መላውን የትግራይ ክልልን በቁጥጥር ስር ካደረገ በኋላ የጁንታው አመራሮች ወደ በረሃ ገብተው ተደብቀው በነበረበት በስድስት ወራት ጊዜ ውስጥ የትግራይ ጊዜያዊ አስተዳደር ተቋቁሞ ነገሮችን ወደ ሰላም ለመመለስ የተደረገው ጥረት ሳይሳካ ቀርቶ ታጣቂዎቹን በሰላማዊ ህዝብ ስም አደራጅቶ ስለነበረ ከሰላማዊ ህዝብ ጋር ወይም መሳሪያ ካልያዘ ህዝብ ጋር አልዋጋም ብሎ መከላከያ ሰራዊት ለቆ ትግራይን ሲወጣ የጽሞና ጊዜ ነበር የተሰጣቸው የትግራይ ህዝብ ከራሱ ጋር ይምከር ህወሀት ማለት አጥፊው እንደሆነ እንዲያቅ ህወሀት ምን አይነት ለትግራይም ህዝብ የማያስብ ሁልጊዜ ከጦርነትና ከሽብር ከግርግርና ከወንጀል ውጪ ምንም የሚያኖረው ነገር እንደሌለ እንዲሁም ለኢትዮጵያም ሆነ ለትግራይ ህዝብ የማይጠቅም አሸባሪ ቡድን እንደሆነ ራሱ የትግራይ ህዝብ ከራሱ ጋር መክሮ እውነታው እስኪገለጥለት ድረስ የጽሞና ጊዜ እንስጠው ብሎ መውጣቱ ይታወሳል። ይሄ ሁለተኛ ጊዜ የተሰጠው የይቅርታና የምህረት መንገድ ነበረ። ሁለተኛ ጊዜ የተሰጠውንም እድል ያለመደምሰስ ያለመጥፋት እድል ተጠቅሞበት ለሶስተኛ ጊዜ ጦርነት የተጋበዘበትን ጊዜ እናስታውሳለን። እስከ ደብረ ሲና ድረስ የመጡበትንም ጊዜ የምናስታውሰው ነው። ከፕሪቶሪያው በፊት ከፕሪቶሪያ ስምምነት ከመፈረሙ በፊት የሶስተኛውን ዙር ጦርነት አውጀው እስከ ደብረ ሲና ድረስ በመጡበት ጊዜ ከዚያ በኋላ የኢትዮጵያ መንግስት ሶስተኛውን ዙር ጦርነት ሲጀምሩ ወደ ፕሪቶሪያ ከመሄዳቸው በፊት ማለት ነው ትግራይን በአርባ ማነው መቀሌ ከተማን በአርባ ኪሎ ሜትር ርቀት ላይ ዙሪያውን ከቦ ከዚያ በኋላ እነዚህን ሰዎች ለመጨረሻ ጊዜ መደምሰስና ማጥፋት ሲችል ከዚያም በኋላ ሲቀጥል በቁጥጥር ስርም መዋል ሲችል የትግራይንም የኢትዮጵያንም ሰላም ያኔ ማረጋገጥ ሲቻል፣ ነገር ግን በሆደ ሰፊነት ቢያንስ ለእነዚህ ለተረፉት ሰዎች አሁን ተሰምቷቸው ወደ ይቅርታ ከመጡና ወደ ሰላም መንገድ ከመጡ የሰላም መንገድ ይሰጣቸው ተብሎ ወደ ፕሪቶሪያ እንዲሄዱ ሶስተኛ ዙር እድል የተሰጠበትን ጊዜ እናስታውሳለን። አራተኛው ዙር የይቅርታ መንገድ እንግዲህ ያኔ የፕሪቶሪያው ስምምነት በተፈረመበት ጊዜ የተሰጣቸው የይቅርታና የምህረት መንገድ ነበር። የፕሪቶሪያውን ስምምነት ፈርመው የትግራይንም የኢትዮጵያንም ሰላም ይመልሳሉ ተብለው ሲጠበቁ እነ ደብረ ጽዮን ግን ጭራሽ ህወሀት እንኳን እንደ ህወሀት አንድ ላይ መቆም አቅቶት እነ ጌታቸው ረዳ እነ ጻድቃን ከህወሀት እንዲገነጠሉ፣ እንዲሁም የትግራይ ሰላም ሰራዊት የሚባል ከቲዲኤፍ ከሚባለው የህወሀት ጦር ውስጥ ተገንጥሎ እንዲወጣ እርስ በርሳቸው እንዲፈረካከሱና እንዲበታተኑ ያደረገበት ሂደት እስከ ዛሬ የመጣበትን እናስታውሳለን። ከዚያም አልፎ ምርጫ ቦርድ አሸባሪውን ህወሃትን ከሽብር አውጥቶት በህጋዊነት ከመዘገበ በኋላ ከፕሪቶሪያው ስምምነት በኋላ ማለት ነው። ያኔ የተሰጠውን እድል እንደገና አባክ ነው ሁለተኛ ጊዜ ከምርጫ ቦርድ በምርጫ ቦርድ በኩል የነበረውን ህጋዊነት እንዲያጣና እንዲሰረዝ እስከሚደረግ ድረስ አሁንም ለአራተኛ ዙር የተሰጠውን ከፕሪቶሪያው በኋላ የተሰጠውን የሰላም የሰላምና የይቅርታ መንገድ አበላሽቶ አሁን ለአራተኛ ዙር ጦርነት ወደ አፋር ክልል ሰርጎ የገባበትን ሂደት ስናነሳ አራቱንም ጊዜ ህወሀት የሚሰጠውን እድል በተገቢው መንገድ እየተጠቀመ ኢትዮጵያን የማሸበር ኢትዮጵያውያንን ሰላም የመንሳት በጥጋብና በእብሪት ተመልሼ ወደ ስልጣን እመጣለሁ የሚለውን ጥማቱን ለማሳካት፣ ከዛም ሳይሳካ ሲቀር ደሞ እሱ የስልጣኑ መንገድ ካልተሳካ ኢትዮጵያን ሰላም ነስቶ የማፍረስና የማበጣበጥ የማበታተን አላማውን በተለያዩ መንገዶች ሲያስፈጽም ቆይቶ የፌዴራል መንግስትንም ጎትቶ ወደ ጦርነት ለማስገባት ይሄው ለአራተኛው ዙር ወደ አፋር ክልል መግባቱን ተመልክተናል። በዚህ ሁሉ ውስጥ እንግዲህ ህወሃት እድሉን ሳያባክን መጠቀሙንና የኢትዮጵያ መንግስት ይሄንን አሸባሪ ቡድን ከጅምሩ ጀምሮ ላል እንዳይደመሰስ እንዳይጠፋ በሆደ ሰፊነት በይቅርታ አንድም ሁለትም ሰው ከተረፈ ከዚህ በኋላ የሚሞተው ሰው እንኳን መቅረት ከቻለ መትረፍ ከቻለ እየተባለ የተሰጣቸውን እድል እነሱ ግን ራሳቸውን ለማብቃት የተሻለ መሳሪያ ለመታጠቅ፣ ሴራና ተንኮል በመላው ኢትዮጵያ ለመዘርጋት፣ ታጣቂዎችን ለመደገፍ፣ ከሻእቢያ ጋር ህብረት ለመፍጠር እንዲሁም ከተለያዩ ወንጀለኛ ቡድኖች ጋር በጋራ በመሆን ኢትዮጵያን የማተራመስ እቅዳቸውንና አላማቸውን እያስፈጸሙ እስከዛሬ ድረስ መቆየታቸው ይታወሳል። ይህን ስንመለከት ህወሀት የተሰጠውን እድል ተጠቀመበት እንጂ አላባከነውም ወደሚለው ነገር የሚያደርስ ድምዳሜ ነው የሚኖረው። ይህን ሁሉ ነገር ሲያደርጉ ግን አላማቸው ምንድን ነው? አራት ጊዜ የተሰጣቸውን እድል ለምንድን ነው ለሰላም ያልተጠቀሙበት? በእርግጥ ለጦርነት ለሽብር፣ ለግርግር ተጠቅመውበታል አላባከኑትም። ካል ለምን ለሰላም አልተጠቀሙትም የሚለውን ነገር ስናነሳ ብዙ ጊዜ በትግራይ ፖለቲከኞች በነጌታቸው ረዳ በኩልም በመንግስት በኩልም እንዲሁም በእኛም በኩል የሚቀነቀን አንድ የተሳሳተ ግምገማ አለ ብዬ አስባለሁ። እነዚህ አሸባሪዎች አሁን ወደ ጦርነት ለመግባት የሚፈልጉት በወንጀል የሚፈለጉ ወይም ወንጀል የሰሩ ባህላዊ ጀነራሎች እና የህወሀት አመራሮች ስላሉ ሰላም ከመጣ የፌዴራል መንግስቱ በህግ ይጠይቀናል በወንጀል ይጠይቀናል ብለው ስለሚፈሩ ከዛ የወንጀል ከወንጀል ለመጠየቅ ከሚያደርሳቸው እድል ለማምለጥ በኢትዮጵያም በትግራይም ውስጥ ሰላም እንዳይኖር ይሰራሉ የሚል የተሳሳተ ግምገም አለ። ነገር ግን የፌዴራል መንግስቱ ጋራንቲ ሰጥቷቸዋል። አቶ ጌታቸው ረዳም በተደጋጋሚ እንደገለጹት እሳቸው የጊዜው አስተዳደሩ ፕሬዚዳንት በነበሩበት ጊዜ ጠቅላይ ሚኒስትር ዶክተር አብይ አህመድ በወንጀል እንጠየቃለን ብለው የሚፈሩ ሰዎች ካሉ ከዚህ በኋላ ሰላም ይስጡን እንጂ እነሱን በወንጀል የሚጠይቅ ምንም አካል የለም፣ እነሱን በወንጀል መጠየቅ አንፈልግም ከፈለጉ ወደሚፈልጉበት አገር መውጣት እንደሚችሉ፣ ካልሆነም ደግሞ እዛው ባሉበት በኢትዮጵያም ወደ አዲስ አበባ መጥተው እዛው በትግራይም ከፈለጉ በሰላም መኖር ይችላሉ። እኛ እነሱን በህግ የመጠየቅ ወይም በወንጀል የመጠየቅ ፍላጎት የለንም። ስለዚህ ይሄን ንገራቸው ብሎ ነግሮኝ ዶክተር አብይ እጅ ነግሬያቸዋለሁ። ነገር ግን ያንንም ለመቀበል ፈቃደኛ አይደሉም ብሎ ስለዚህ በወንጀል አንፈልጋችሁም እያለ መንግስት ከዚህ በኋላ ለትግራይም ለኢትዮጵያም ሰላም ሰጡን እንጂ የሽብር እንቅስቃሴያችሁን አቁሙ እንጂ እናንተን በወንጀል የመፈለግ ወይም የመጠየቅ ፍላጎት የለንም እያለ ጋራንቲ እየሰጣቸው አሁንም ወደ ጦርነት የሚገቡ ከሆነ ኖ በወንጀል እንጠየቃለን የሚል ፍራቻ ብቻ አደለም ማለት ነው። ስለዚህ ይሄ የሚሰጠው ግምት ኢትዮጵያውያን ካለን የይቅርባይነትና የየዋህነት መንፈስ የሚመነጭ ይመስለኛል። የህወሃትን ተፈጥሮም ካለማወቅ የሚመጣ ይመስለኛል። የእነሱ ዋነኛው ዓላማ ኢትዮጵያን የማፍረስና የማተራመስ የቆየ የረጅም ዘመናት እቅድና አላማ ነው። የተመሰረቱበት፣ ገና ከመጀመሪያው ሲመሰረቱ በቀደም ፊልድ ማርሻል ብርሃኑ ሲናገሩም እንዳንድ ማስረጃ የምንጠቅሰውን ንግግር አድርገዋል። መጀመሪያ ግብጽ ሻእቢያን ፈጠረች፣ ሻቢያ ህውሃትን ፈጠረ። ሻቢያ ሲመሰረት ኢትዮጵያ ቅኝ ገዝታኛለች ብሎ ኤርትራን ለመገንጠል ነው የተመሰረተው። ከዚያ በኋላ ህውሃትን ሻቢያ ሲፈጥር ደግሞ ህወሀቶች የሚያራምዱት የፖለቲካ አጀንዳ ምንድን ነበር ኢትዮጵያ የትግራይ ቅኝ ገዢ ናት ስለዚህ ትግራይ ነፃ እናወጣለን የሚል ሻእቢያም ህወሀትም ነፃ አውጪዎች ሆነው የተመሰረቱ ናቸው ስለዚህ ዋናው አላማቸው ኢትዮጵያን የማፍረስ እና የማተራመስ የኢትዮጵያን ታሪካዊ ጠላቶች አላማ ተቀብለው ያንን በኢትዮጵያ ሰማይ ስር ለማስተግበር ሲሰሩ የነበሩ ጠላቶች ናቸው ሀያ ሰባት ዓመት በኢትዮጵያ ዙፋን ላይ አራት ኪሎ ተቀምጠው የኢትዮጵያን ብሔራዊ ጥቅም የኢትዮጵያውያንን ህልውና የኢትዮጵያን ክብርና ታላቅነት ሲያዋርዱ ሲያንቋሽሹ እንዲሁም ብሔራዊ ጥቅሟን አሳልፈው ለጠላት ሲሰጡ የተመለከትንባቸው ሁኔታዎች እነዚህ ሰዎች ኢትዮጵያውያን እንዳልነበሩና ኢትዮጵያን ለማፍረስና ለማተራመስ የመጡ የጠላት የፕሮክሲዋር መልእክተኞች ወይም የጠላት ተላላኪዎች መሆናቸውን በሚገባ ማስረዳት የሚችል እውነት ነው ስለዚህ ይሄ ከሆነ አላማቸው ይቅርታ መንገድ ተሰጥቷቸው ካልተቀበሉ በወንጀል የሚፈለግም ሰው የለም፣ እኛ በወንጀል የምንጠይቀው ሰው የለም እያለ መንግስት በተደጋጋሚ እየተናገረ አሁንም ጦርነት የሚያውጁ ከሆነ እነዚህ ሰዎች እስካሉ ድረስ ኢትዮጵያ ሰላም አታገኝም። እነሱ አላማቸው ኢትዮጵያን ማፍረስና ኢትዮጵያን ማተራመስ፣ ኢትዮጵያን ማጥፋት፣ ከዛ በኋላ ታላቋን ትግራይ መመስረት፣ እንዲያም ሲል ከገፋና እድል ከገጠማቸው ከሻእቢያ ጋር በጋራ በመሆን የተገንጣይነት ውጥናቸውን ማሳካት ነው። አሁን ጥያቄው እነዚህ ሰዎች ይጥፉ ወይስ እኛ እንጥፋ የሚለው ጥያቄ ነው። ያፍርሱን ወይስ እናፍርሳቸው ለሚለው ጥያቄ መልስ የምንሰጥበት ጊዜ ላይ ደርሰናል። አሁን የፌዴራል መንግስቱ ምንድን ነው የገጠመው ነገር? የፌዴራል መንግስት በተደጋጋሚ ጊዜ ይቅርታ ለምኗል። የፕሪቶሪያው ስምምነት እኔ ፕሪቶሪያ ምን እንደሆነ እራሱ ግራ ጋብቶኛል እስከሚል ድረስ ዶክተር አብይ ራሱ በተደጋጋሚ ይቅርታ ተሰጥቷቸው ነገሮችን አበላሽተዋል፣ ወይም ደግሞ እነሱ በሚፈልጉት አካሄድ ተጠቅመውበታል። የፌዴራል መንግስቱ በተደጋጋሚ ጊዜ ጦርነት እንዲጀምር የተለያዩ ሙከራዎችን አድርገው አልጀምርላቸው ሲል እነሱ በአፋር በኩል የመጀመሪያዋን ጥይት ተኩሰው ተገዶ ወደ ጦርነት እንዲገባ አድርገውታል። ወደደም ጠላም አሁን የኢትዮጵያ መንግስት ተገዶ ወደ ውጊያ ይገባል። ነገር ግን በህወሓት ብቻ አይደለም የተገደደው፣ በኢትዮጵያ ህዝብም ራሱ የኢትዮጵያ መንግስት ተገዶ ወደ ጦርነት ይገባል የሚገደደው ደግሞ ይሄንን አሸባሪ ቡድን እስከ ዛሬ ድረስ ለምንድን ነው እርምጃ የማይወሰድበት? የፕሪቶሪያውን ስምምነት በተደጋጋሚ ጊዜ ሲጥስ አማራ ክልልና ኦሮሚያ ክልል የሚደረገው የህግ ማስከበር እርምጃ ትግራይ ላይ ለምንድን ነው የማይተገበረው? እነዚህን አሸባሪዎች መንግስት ለምንድን ነው በቁጥጥር ስር የማያውለው? እያልን በተደጋጋሚ ስንጠይቅ፣ መንግስት ግን በሆደ ሰፊነትና በይቅርታ ነገሮችን ለመፍታት እስከ ዛሬ ድረስ ቆይቷል። ስለዚህ ዛሬ አሁን አራተኛ ዙር ጦርነት ሲጀምር ይሄ አሸባሪ ቡድን ከዚህ በኋላ ለእነዚህ ሰዎች የሚሰጥ ይቅርታ መንገድ ከኢትዮጵያ ህዝብ ጋር የሚያጋጭ በፌደራል መንግስትና በህዝብ መካከል ልዩነት የሚፈጥር እርምጃ ስለሚሆን በምንም አይነት ሁኔታ እነዚህን ሰዎች ለማጥፋት ወደ ግንባር ወይም ወደ ጦርነት ተገዶ እንዲገባ የህወሀት በራሳቸው ጊዜ እባካችሁ አጥፉን፣ እኛ መሞት ነው የምንፈልገው፣ ይቅርታ አንፈልግም ብለው ለምነው የፌዴራል መንግስትን ወደ ጦርነት አስገብተውታል። እኛም ደግሞ እንደ ኢትዮጵያውያን እንደ ዜጋ ይህንን አሸባሪ ቡድን ለምንድነው የማታጠፋልን? አይ በቃ አሞ የይቅርታና የሆደ ሰፊነት መንገድ እስከመቼ ነው እየቀለዱብን የሚኖሩት ብለን መንግስትን አስገድደን ወደ ጦርነት እንዲገባ የምናደርግበት እርምጃ እንወስናለን ማለት ነው። ስለዚህ የኢትዮጵያ መንግስት በሁለቱም በኩል ተገዶ ወደ አራተኛ ዙር ጦርነት የሚገባበት ሁኔታ እውን ሆኗል። እሺ አሁን የኢትዮጵያ መንግስት ተገዶ ወደ ጦርነት ከገባ በኋላ ምንድን ነው የሚሆነው? የሚለውን ጥያቄ ካነሳችሁ ጦርነቱ ከህወሓት ጋር ብቻ አይደለም። ይሄ ጦርነት የህወሓት አይደለም። ህወሓት ተላላኪ ነው። ህወሓት የግብጽና የሻእቢያ ተላላኪ ፈረስ ነው። እነሱ በህወሓት በኩል ኢትዮጵያን የማዳከም ኢትዮጵያን የማፍረስ ስትራቴጂ ለ27 ዓመት ሲተገብሩ የቆዩት በህወሓት በኩል ነው። ስለዚህ አሁንም ኢትዮጵያን የማፍረስና የማተራመስ አጀንዳው እየተወጠነ እየተሰራ ያለው በህወሓት በኩል ነው። ህወሓት ከተፈጠረ በኋላ ፋኖ፣ ሸኒ ምናምን የምትሏቸው አሸባሪ ቡድኖች የተመሰረቱት በህወሓት ነው። ስለዚህ ይሄ ተላላኪ ቡድን ከሱ ጋር ብቻ የሚደረግ ጦርነት ሳይሆን ላኪውንም ተላላኪውንም አብሮ የሚያጠፋ የጦርነት እርምጃ ነው የሚሆነው ማለት ነው። ይህ ከሆነ ላኪውንም ተላላኪውንም በጋራ የሚያጠፋ ጦርነት ከሆነ ከዚያ በኋላ ምንድን ነው የሚሆነው? ሻዕቢያ የሚባሉ አሸባሪ ቡድን ከኤርትራ ዙፋን ላይ ተፈንቅሎ ይወድቃል። ህውሀት የሚባል የጠላት ተላላኪ የሽብር እና የተንኮል የሴራ ወላጅ አባት ከኢትዮጵያ ታሪክ ላይ ተፍቆ ተገንጥሎ የሚጠፋበት የመጨረሻ የጥይት ድምፅ የምንሰማበት ይሆናል። ያንን ለማድረግ መላው ኢትዮጵያን መንግስትን አንደኛ መንግስት አስፈላጊውን ሁሉ እርምጃ ወስዶ እነዚህን አካላት እንዲያጠፋ ጫናና ግፊት በማድረግ ሲቀጥል እነዚህ አሸባሪዎች ከኢትዮጵያ ሰማይ ስር ተገንጥለው እንዲጠፉ ከኢትዮጵያ ታሪክ እንዲፋቁ ከመንግስት ጎን በመቆም አስፈላጊውን ድጋፍ በማድረግ ይህንን የመጨረሻ ድምፅ የምንሰማበት የኢትዮጵያ ጠላቶች ለአንድና ለመጨረሻ ጊዜ የሚፋቁበት የባህር በራችን የምናስመልስበት ከዛ ሲቀጥል የኢትዮጵያና የኤርትራ ሁኔታና ከኢሳያስ በኋላ የምትኖረው ኤርትራ በኢትዮጵያ መንግስትና በኤርትራ ሕዝብ ይሁንታና ፈቃድ የሚበየንበትን ታሪካዊ ጦርነት ከመንግስት ጎን በመቆም አስፈላጊውን ድጋፍ ሁሉ በማድረግ በአጭር ጊዜ እንዲቋጭና ኢትዮጵያም ትግራይም ኤርትራም ሰላም እንዲያገኙ ለአንዴና ለመጨረሻ ጊዜ እውነተኛ ሰላም እንዲያገኙ የብሔርተኝነት ፖለቲካ ከህወሓት ጋር አንድ ላይ ወደ መቃብር እንዲወርድ ሁላችንም ከመንግስት ጎን ቆመን መንግስትን በማስገደድ መንግስትንም በመደገፍ በጋራ ልንቆም ይገባል። ለዛሬ የነበረኝ መረጃ ይሄንን ይመስላል። እንግዲህ የኢትዮጵያ መንግስት የሚወስደውን እርምጃ፣ የሚያወጣቸውን መግለጫዎች በተከታታይ ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን